ቻይና እና ግብጽ የመጀመሪያውን የጋራ የአየር ኃይል ልምምድ አደረጉ። ዛሬ የተከናወነው ይህ ልምምድ ኤግልስ ኦፍ ሲቪላይዜሽን 2025 የሚል መጠሪያ የተሰጠው መሆኑን አናዱል ዘግቧል። እንደ ዘገባው ልምምዱ የተደረገው በግብጽ አየር ኃይል ጦር ሰፈር ሲሆን የቻይና ተዋጊ ጀቶች፣ የቅድመ ማስጠንቀቂያ ጀቶች፣ የጭነት ሄሊኮፕተሮችና ሌሎች በስፍራው ተገኝተው ልምምዱን አከናውኗል። እነዚህ መካከል ጄ 10 ሲ ተዋጊ ጀት ዩ ሀያ የተሰኘው ዘመናዊ ጦር አውሮፕላንና ኬጂ 500 እንደሚገኙበት ጠቅሷል። ግብጽ በዚህ ልምምድ ላይ የተሳተፈችው ሚግ 29 የተሰኙ ተዋጊዎች ጀቶች በመያዝ መሆኑን ዘገባው አስረድቷል። ይህ ልምምድ በሁለቱ ሀገራት መካከል ያለውን ትብብር በመተማመን ላይ የተመሰረተ መሆኑን ያሳያል ሲል የቻይና መከላከያ ሚኒስቴር ገልጸዋል። የአልቃይዳ አጋር ቡድን ቤኔኒ ሰባት ወታደሮችን ገድያለው ያለው ሲል አስታወቀ። የአልቃይዳ ተባባሪ ጀማሃኑ ስራት የተሰኘው ታጣቂ ቡድን በሰሜን ቤኔኒ በሚገኘው ሁለት ወታደራዊ ማዕከሎች ላይ ባደረገው ወረራ ሰባ ወታደሮችን መግደሉን ተናግሯል። ይህ ከፍተኛ እልቂት በሀገር ውስጥ በታጣቂዎች የተፈጸመው መሆኑን ከስፍራው የሚወጡ ዘገቦች አመላክተዋል። ከቅርብ ዓመታት ወዲህ አይኤስ እና ከአልቃይዳ ጋር ግንኙነት ያላቸው ቡድኖች ከሳህል ክልል አልፎ ወደ ሰሜን ግዛቶች በማስፋፋታቸው የምዕራብ አፍሪካ ግዛትና የባህር ዳርቻዋ ቶጎ ተከታታይ ጥቃቶች ደርሶባቸዋል። የቤኒን ጦር ቃል አቀባይ አቤኒዘር ሆንፎ ጋር በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። የጀማኑ ስራት ታጣቂ ቡድን የሰጠውን መግለጫ እንደሚያሳየው ከሆነ ግን ቤኔኒ ሰሜናዊ ምስራቅ ከአንድ ግዛት ከዋና ከተማዋ ኮቶኑ 500 ኪሎ ሜትር ርቃ በምትገኘው አልቦሪ ውስጥ በሚገኙ ሁለት ወታደራዊ ማዕከሎች ላይ በፈጸመው ጥቃት ሰባ ወታደሮች ተገለዋል። የሳህል የታጣቂዎች ቡድን እንቅስቃሴ ስር ከመስደዱ በፊት በ2012 በሰሜናዊ ማሊ በቱዋሬክ አመጽ የተጀመረ ነበር። በመቀጠል ወደ ጎረቤት ቡርኪና ፋሶና ኒጀር ተዛምቶ በቅርቡ እንደ ቤኒን ባሉ የባህር ዳርቻ በምዕራብ አፍሪካ ሀገራት ሰሜናዊ ክፍል ሰልፍ ደርሷል። በ2020 እስከ 2023 ባሉት ዓመታት በማሊ ቡርኪና ፋሶ እና ኒጀር አምስት ወታደራዊ መፈንቀለ መንግስት እንዲቀሰቀስ ምክንያት የሆነውን ይኸው ግጭት በሺዎች የሚቆጠሩ ሰዎች እንዲገደሉ ምክንያት ሲሆን፣ በሚሊዮኖች የሚቆጠሩት ደግሞ ተፈናቅለዋል። ደቡብ ሱዳን የአሜሪካ መንግስትን በይፋ ይቅርታ ጠየቀች። በደቡብ ሱዳን ምክትል ፕሬዚዳንት ቤንጃሚን ቦልሜል ፊርማ ዛሬ የወጣው መግለጫ እንደገለጸው ይህንን ይቅርታ የሚያደርሱ ከፍተኛ ባለስልጣናት በሚቀጥሉት ቀናት ወደ ዋሽንግተን ዲሲ ይጓዛሉ። ከእነዚህም መካከልም የፋይናንስ ፕላን ሚኒስትሩ የብሔራዊ ባንክ ገዢው እና የኢሚግሬሽን መስሪያ ቤት ኃላፊው እንደሚገኙበት አስታውቀዋል። በአሜሪካና በደቡብ ሱዳን መካከል ውዝግብ የተፈጠረው ደቡብ ሱዳን ከአሜሪካ የተባረሩ አንድ ግለሰብን አልቀበልም በማለቷ እንደሆነ ይታወሳል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀ ቅርንጫፍን ፈቃደኛ ባለመሆኗ አሜሪካ የደቡብ ሱዳናውያን ቪዛ በሙሉ መሰረዟ ማስታወቀው አይዘነጋም። ይህን ተከትሎ የደቡብ ሱዳን መንግስት ግለሰቡን እንደሚቀበል የገለጸ ሲሆን አሜሪካ ግን ውሳኔዋን እስካሁን ድረስ አልቀለበሰችም። የደቡብ ሱዳንም ምክትል ፕሬዚዳንት በዛሬው መግለጫቸው በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ መግባታችን ይቅርታ እንጠይቃለን፣ ጉዳዩንም በትብብር መንፈስ ለመፍታት ዝግጁነታችንን እንገልጻለን ብለዋል። በአሁኑ ወቅት ከአሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን ከነዚህ በህጋዊ መንገድ ለመቀበል ዝግጁ መሆናቸውንም አስታውቀዋል። በሚቀጥሉት ቀናት ወደ ዋሽንግተን ዲሲ የሚጓዙት የሀገሪቱ ከፍተኛ ባለስልጣናት በዚህ ጉዳይ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ጨምሮ አስረድቷል። በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራውሬ ላይ የተቃውሞ ሰልፍ እያካሄዱ ነው። ትራውሬ ለመጣል ሰልፉን በማዘጋጀት የፈረንሳይ መንግስት እጁ እንዳለበት እየተነገረ ነው። በሰልፉ ላይ ትራውሬ አምባገነን ነው፣ ከስልጣን መውረድ አለበት የሚሉ መፈክሮችንም ታይተዋል። በተያያዘ ዜና በቡርኪና ፋሶ የሚገኙ የአሜሪካ ኤምባሲ በቡርኪና ፋሶ እግታ፣ ግድያና የስርዓት አልበኝነት ስጋት ስላለ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉ መክረዋል። ትራውሬ ከቀናት በፊት ከእንግዲህ ጥሬ ወርቃችንን ወደ ውጭ አንልክም ሰዎችን መጀመሪያ ተጠቃሚ መሆን አለበት ያሉት ሲሆን ከዚህ በኋላ በሀገሪቱ ግብረሰዶም የሚያራምዱ ሰዎች አይኖሩም፣ ከተገኙም ከባድ ቅጣት ይጠበቃቸዋል ብሏል። የአሜሪካ ታሪፍ በኢትዮጵያ የአበባ ላኪዎች ላይ ስጋት ፈጠረ። የፕሬዚዳንት ትራምፕ አስተዳደር የጣለው አዲስ ታሪፍ በአፍሪካ አበባ ላኪዎች ላይ ተጽዕኖ እያሳደረ መሆኑ ተገለጸ። በተለይ ባለፉት ጥቂት ዓመታት በአሜሪካ ገበያ ውስጥ ለመግባት ከፍተኛ ጥረት እያደረጉ የኢትዮጵያ አበባ ላኪዎች አሁን ላይ ይህ ታሪፍ እንቅፋት እየሆነባቸው ነው። ሪፖርተር እንደዘገበው በአሁኑ ወቅት አሜሪካ የሚጣለው አስር በመቶ ታሪፍ ለአዲሱ የተቆረጡ አበባ ላኪዎች ከባድ ፈተና ፈጥሯል። ይህ አዲስ ታሪፍ በአሜሪካ ላይ ከዚህ ቀደም በነበረው ሶስት በመቶ የአበባ ቀረጥ ላይ የሚ የሚጀምር ሲሆን ይህ ከፍተኛ ጭማሪ ላኪዎች ባለፉት አራት አመታት በአሜሪካ ገበያ ያገኙትን እድገት ሊያዘገየው ይችላል ተብሎ ይጠበቃል። ምንም እንኳን ከኢትዮጵያ ከሚላከው የአበባ ምርት ውስጥ ሁለት ሶስተኛው ወደ ኔዘርላንድስ የሚሄድ ቢሆንም አሜሪካ ባለፈው አመት 45 ሚሊዮን ዶላር ገቢ በማስገኘት ተስፋ ሰጪ ገበያ ሆና ቆይታለች። ይሁን እንጂ አዲሱ ታሪፍ የኢትዮጵያ አበባዎቹ ዋጋ እንዲጨምር በማድረግ በክልሉ ከሚገኙ ሌሎች እንደ ኢኳዶር እና ኮሎምቢያ ካሉ የአበባ ላኪዎች ጋራ ተወዳዳሪነታቸው እንዲቀንስ ሊያደርግ ይችላል። ከእነዚህ ሀገራት በአሜሪካ የአበባ ገበያ ውስጥ የኢትዮጵያ ዋነኛ ተፎካካሪ ሲሆኑ የትራንስፖርት ወጪን በተመለከተም የተሻለ ጥቅም አላቸው። በአጠቃላይ የአሜሪካ ገበያ ለአፍሪካ የአበባ ላኪዎች በተለይም ለኢትዮጵያ እያደገ ቢመጣም የትራምፕ አስተዳደር የጣለው አዲሱ ታሪፍ ይህንን እድገት አደጋ ላይ የሚጥል መሆኑን ባለሙያዎች ይገልጻሉ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባ አውሮፕላን ማረፊያ 2500 አባወራዎችን እንደሚነሱ ገለጸ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሚያዝያ 18 2025 የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ አየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናገሩ። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባ እና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀምር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ኅዳር ወር እንደሚጀምር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በኅዳር ወር ወደ አዲሱ መኖሪያቸው እንደሚዛወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀናባበሪያ እና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑን እና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። በአዲስ አበባ አርባ ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት አንድ መቶ አስር ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታ የሚከናወን ይሆናል። በመጀመሪያው ምዕራፍ ስልሳ ሚሊዮን ተጓዦች ማስተናገድ የሚችለውን ይገነባል። በመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦች የሚያስተናግደውን ሁለተኛ ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። የአየር መንገዱ ዕድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በአመት 25 ሚሊዮን ተጓዦች ማስተናገድ የሚችልበትን የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ቢሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል፣ እንዲሁም 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት፣ 1000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ በአዲስ አበባ ቦሌ አየር ማረፊያ ጋራ በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ጋር አዲሱን አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረገ ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ ሀገራት ከፍተኛ ክፍያ እና በነዳጅ ወጪ ምክንያት መሆኑን ገልጿል። የኢትዮጵያ አየር መንገድ ማላዊ፣ ቶጎ እና ዛምቢያ ከመሳሰሉ የአየር መንገዶች ጋር በሽርክና እየሰራ ይገኛል። ቢቢሲ አየር መንገዱን ከተለያዩ አፍሪካ ሀገራት ጋር በሽርክና እየሰራ እንዲሁም የበረራ መስመሮችን ከፍተኛ ሆነው በእነዚህ መስመሮች ላይ የበረራ ዋጋው ከፍተኛ የሆነው ለምንድን ነው? ሲል አቶ መስፍን ጥያቄ አቅርበዋል። አቶ መስፍን አስተናጋጅ ሀገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ የነዳጅ ዋጋ ከፍተኛ ነው ብለዋል። አክለውም በዚህ የተነሳ በመካከለኛው ምስራቅ፣ አውሮፓና ኤሽያ ሀገራት ሲነጻጸር ከፍ ያለ መሆኑን በምክንያትነት ጠቅሰዋል። በሌሎች አካባቢ የማይደረግ እና በአፍሪካ አየር መንገዶች ላይ የሚጣለው ታክስም የትኬት ዋጋ መናሩን ተናግረዋል። አየር መንገዱ በባለፈው የበጀት ዓመት 7 ሚሊዮን ዶላር ገቢ ማግኘቱን አስታውቋል። ከአስር ዓመት በፊት በወጣው እቅድ መሰረት በዘንድሮ በጀት በዓመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢው 8 ቢሊዮን ዶላር እንደሚደርስ ተገምቷል። በአውሮፕላኖች እና በመዳረሻ ሀገራት ቁጥር ደግሞ በ2025 ግቡን ማሳካቱ ይፋ አድርጓል። የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖች ለመግዛት ታዟል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረ ቦይንግ 737 ማክስ ስምንት አውሮፕላኑ ተከስክሶ ሁሉም ተጓዦችና የበረራ ሰራተኞች ህይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት አጠናክሮ ቀጥሏል። ግንኙነቱ አውሮፕላኖችን ከመግዛት ያለፈ ነው የሚሉት አቶ መስፍን፣ ከእነዚህም መካከል አንዳንድ የአውሮፕላን አካላት በኢትዮጵያ ተመርተው ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸውን ጭምር በመሆናቸው ግንኙነታችን በጣም ጠንካራ ነው ሲሉ መልሰዋል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከአንድ መቶ ሃምሳ በላይ የዘመናዊ አውሮፕላኖችን ባለቤት ሲሆን አንድ መቶ አዳዲስ አውሮፕላኖችን ማዘዙንም ድህረ ገጹ ላይ ያስቀምጠው መረጃ ያመለክታል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ ሰባዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ ስድስት ዓመታት አፍሪካ ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘት በቅቷል። በኮንትሮባንድ ንግድ የተሳተፉ ከ50 በላይ የቡና ላኪዎች እገዳ ተጣለባቸው። የቡና ምርት ለኮንትሮባንድ እና ለተለያዩ ህገወጥ ድርጊቶች እየተጋለጠ በመሆኑ የኢትዮጵያን ተጠቃሚነት እየጎዳ ይገኛል ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ሻፊ ኡመር እንደተናገሩት ቡናን ከአልባሌ ነገር እንዳይውል ለማድረግ በሶፍትዌር አማካኝነት እያንዳንዱ ምርት ከመነሻ እስከ መድረሻ መድረሱን ለማረጋገጥ የሚያስችል የቁጥጥር ስራ እየተከናወነ ይገኛል። ይህም በተለይ ቡናን በአግባቡ ለውጭ ገበያ ለማቅረብ አስተዋጽኦ እንዳለው ገልጸው ምርቱን ለኮንትሮባንድ ንግድ የሚያውሉ አካላት ላይ የተለያዩ እርምጃዎችን እየተወሰዱ እንደሚገኙ አስረድተዋል። በዚህም መሰረት ቡናን ወደ ትክክለኛ መዳረሻ እንዲደርስ ባላደረጉት አካላት ላይ አስተዳደራዊ እርምጃ አንስቶ ተገቢውን ቅጣት እንዲያገኙ መደረጉን ተገልጿል። በህገወጥ መልኩ ቡናን እየደበቁ ያሉት በተመለከተ ባለስልጣን መስሪያ ቤቱ ከፌዴራል ፖሊስ፣ ከብሔራዊ መረጃ ደህንነት እና ከህግ አካላት ጋር በመሆን የቁጥጥር ስራዎችን እየተሰሩ መሆናቸውን ያነሱት ምክትል ዋና ዳይሬክተር በዚህም ምርቱ በቁጥጥር ስር መዋልና መያዝ እንደተቻለ አብራርተዋል። ጉዳይ በተያያዘ አስራ አራት የቡና ላኪዎች ለህግ እንዲቀርቡ መደረጋቸውን ጠቅሰው ከ50 በላይ የሚሆኑት ደግሞ ታግደው ጉዳያቸው እየተጣራ ይገኛል በማለት አቶ ሻፊ ጨምረው ተናግረዋል። ቡናን በህገወጥ ተግባር ለማሸሽ መሞከር የሀገርና የአርሶ አደሩን ተጠቃሚነት በእጅጉ የሚጎዳ እንደመሆኑ ለጉዳዩ መፍትሔ ለማምጣት አሁን ላይ እየተከናወኑ ያሉ የቁጥጥር ስራዎች ተጠናክረው እንደሚቀጥሉ ገልጿል። ተራ አስከባሪ ግብር እንዲከፍሉ ተወሰነ። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶ ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከሁለት ዓመት በኋላ ወደ ሌላ ስራ ዘርፍ እንዲሸጋገሩ ግዴታ ይጥላል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ ማለት የሰየማቸው ማህበራት የሚደራጁት በከተማዋ የስራና ክህሎት ቢሮ መስፈርት መሆኑን ታውቋል። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ በመቶውን በተንቀሳቃሽ ባንክ ሂሳብ ማስቀመጥ የአንድ አመት ውል መፈረም እንዳለባቸው ይደነግጋል።